እንግዲህ ወደ ቀጣይ ወሬያችን ደግሞ እናልፋለን። በአሜሪካን የሚደረግ ለየት ያለ ሩጫና ያው እንግዲህ የሽልማት ስነ ስርዓት አለ ከታዲያ ሳዲስ እዛ የተገኘ አንድ አባል አለን ልከናልና፣ ለማንኛውም ዲያስፖራ ምንድን ነው እንደዚህ አይዞሽ በዚህ ላይ ደግሞ ወጪው የሚያምታታል፣ ይበልጥ በዶላር ደግሞ ሲሆን። አዎ ዞረብሽ። በጀት ላግ ወጪ እንደ ሰውም እንዳይነቃ በጀት ላጉ ማሳበብ አለ። ያ እንግዲህ እሱ በጣም በጣም በጣም ጸጊ፣ አሜሪካ ነው የምትገኙ። በእንግዲህ ዲኤምቪ ኤሪያ ላይ በጉጉት የሚጠበቅ የሩጫ ውድድር አለ። ያንቺ ሚና ምንድን ነው? ከሩጫው ነው ከሽልማቱ ነው ወይስ መሀል ላይ ያለው ቡፌ ነው? ድግስ አለ፣ ድግስ ላይ ነው ሩጫው። ግራንድ አፍሪካን ረን ከሰባተኛ ጊዜ ነው ዝም ብሎ የሚደረገው። ከአራተኛው ጊዜ ጀምሮ እስካሁን ድረስ አለው መሰለኝ። ምክንያቱም አሁን ስመጣ መጀመሪያም ስመጣ በእነሱ ስለመጣሁኝ ተጋብዤ አሁን አራተኛው ላይ ድረስ አለው ማለት ነው። በመጋበዝ በመሳተፍ አለው እና በመሮጥ እና አንዳንድ ነገሮችንም ደግሞ በማዘጋጀት ለማለት ይቻላል ስለዚህ የዝግጅት ኮሚቴው ነኝ አይነት ነው ምላሽሽ። አሁን እኮ ግራ ገባን። እሮጣለሁ ትያለሽ፣ አባልነት ትያለሽ እና ተጋብዣለሁ፣ ይሮጣሉ። ዘንድሮ መቼ ነው ሩጫው? ልክ የዛሬ ሳምንት ኦክቶበር አስራ አንድ ሩጫው ይደረጋል። ጠዋት ላይ በህፃናትና በአዋቂዎች አሁን እንደተለመደው ከሩጫው በኋላ በሚቀጥለው እሁድ ልክ የነገ ሳምንት ማታ ላይ ደግሞ ሽልማቱ ይኖራል ማለት ነው። አፍሪካን ኢምፓክት አዋርድ በየአመቱ እንደምታውቁት ይደረጋል። እንግዲህ ከታዋቂ ሰዎች በተለያየ ዘርፍ በኪነ ጥበቡ ሊሆን ይችላል በሌላም በሌላም በሩጫው በተለያየ ዘርፍ ያሉ ሰዎች እንግዲህ ባሉበት ሙያ ላይ የራሳቸውን እንግዲህ ኢምፓክት የፈጠሩ ሰዎች፣ ተጽዕኖ ያደረጉ ሰዎች፣ የራሳቸውን ስራ እንግዲህ ለረጅም ጊዜ ሰርተው ተጽዕኖ መፍጠር የቻሉ ሰዎች፣ ስኬታማ የሆኑ ሰዎች ይሸለሙበታል ማለት ነው። ከዚህ ቀደም የዛሬ ዓመት እናስታውሳለን፣ አስቴር አወቀ፣ መዓዚ መዓዛ ብሩ በጋዜጠኛነት በሌላውም በሌላውም ዘርፍ በንግዱም ትልቅ ትልቅ ቦታ ላይ የደረሱ ሰዎች በዚህ ሽልማት እንግዲህ ሪኮግኒሽን ይሰጣቸው ማለት ነው። በጣም ደስ ይላል። በነገራችን ላይ በዘንድሮ የአፍሪካን ኢምፓክት ሽልማት ላይ ከታጩት መሀል የመቅዶንያ መስራች የክብር ዶክተር ቢኒያም በለጠ አንዱ ነበር እና የፕሮግራሙ አዘጋጆች ዋናው ትልቁ መለያቸው ምንድን ነው በህይወት ያሉ ሰዎችን ማክበር ነው። እና ደግሞ ቦታው ላይ መገኘት ደግሞ እንደ ተጨማሪ ጥያቄ ነውና ብዙ ነው የተጣረው፣ እንግዲህ ቢንያምን ወደ አሜሪካ ለመውሰድ ግን፣ ምናልባት በዚህ አጋጣሚ ለሚያደምጡን በአጠቃላይ ቢንያም በለጠ ከሰላሳ ደቂቃ በላይ በፕሌንም ቢሆን ጉዞ መቀመጥ አይችልም። ስለዚህ ያ ማለት የጤና እክል አለበት ማለት ነው። እና እኔ እንደውም ለራሴ የተሰማኝ ነገር ቢንያም ታመመ ማለት መቅዶኒያ ታመመ ማለት ነው። ለእኔ የሚገባኝ እንደዛ ነው። እና በዚህ ምክንያት በዚህ ፕሮግራም ላይ ሳይታደም ወይም ደግሞ ሽልማቱን ሳይቀበል ቀረ እንጂ አሁን ከተዘረዘሩት ሰዎች መሀል የክብር ዶክተር ቢንያም በለጠም አንደኛው ተሸላሚ ነበር ለማለት ነው። ቢኒያም ያው መመረጡ በራሱ መሸለሙ ቦታው ላይ ባይገኝም ለሱ ይሄንን ሬኮግኒሽን መስጠቱ በራሱ ተገቢ ነው ብዬ አስባለሁ። ግን እንዳልከው ያለበት የጤና እክልን ስታስብ ደግሞ ስለ መቄዶኒያ እንዳታ እንድታስብ ያደርግሃል። ልክ እንዳልከው አሁን ቢኒያም ታመመ ማለት መቄዶኒያ ታመመ ማለት ነው ብለን የምናስብ ከሆነ መቄዶኒያን በቀጣይነት እንዲኖረው የማድረግ ደግሞ የሌሎቻችን ኃላፊነት እንዳለብን እንድናስብ የሚያደርግ ይመስለኛል። ስለዚህ ከዛ አንጻር እንግዲህ ይህን ሳምንት በአሜሪካ ነው የምገኘው እያልሽ ነው። እርግጠኛ ነኝ ካሁን በፊት የጠይኳት ጥያቄ ነው። እንዴት ነው ኢኮኖሚው አሜሪካ? አልኳት ለጸጊ። እኔ እንጃ እንግዲህ የሚያበሉኝም የሚያጠጡኝም ኪሲ አልገባው ማቀው ነገር የለም። ግን የሚከፍሉት ሰዎች እንደሚነግሩኝ ከሆነ ትንሽ ኑሮ ወደድ ብሏል አለች። ዘንድሮስ እንዴት ነው ኢኮኖሚው አሜሪካ? እነዛው ሰዎች ናቸው ቀየሩን ግን ገና መግባቴ ነው። ትናንትና ነው የመጣሁት፣ እና አየሩ በጣም ደስ ይላል አሜሪካ ደስ ያለኝ አየሩ ደስ ይላል። እንደ በፊቱ አይደለም። ኤርፖርት ላይ ትንሽ ረዘም ያለ ሰልፍ፣ ረዘም ያለ ቃለ መጠይቅ አለ እና ከሌላው ጊዜ በተለየ ግን፣ ከዛ ስትወጣ አየሩ በጣም ደስ ይላል። የአዲስ አበባ የሚመስል ነገር ነው እና ብዙ እስኪ ቆይ አሁን ስለ ኢኮኖሚው ለማውራት ትንሽ ጊዜ ስጠኝ አንድ ሳምንት ስጠኝና፣ አንተም እንግዲህ ከሆኑ ቀናት በኋላ እንደምትመጣ ቃለው እኔ በጣም የሚገርመኝ ሁ እንደ ቀድም ስላልሽ ነው። በተለይ ረዘም ያለ ፍተሻ ለሚለው አሜሪካኖች ይመስለኛል አሁን በተለይ መግቢያው ላይ ጥሩ ስሜት እንዲሰማህ አይፈልጉም። አገራቸው ላይ ሰው እንዲመጣ ያለ መፈለግ ነ ፊታቸው ላይ የምታየው ነው ነገር እና እሱ ብቻ ው ምንድን የት ነው በፊት አሁን ቀላዩ ጥያቄያችን በማቅረብ የማስገባት እንኳን ደህና መጣችሁ አይነት ስሜት አለው። አሁን ግን እንኳን ለምን መጣችሁ አይነት ነው። እንኳን ደህና መጣችሁ ጋራ እንኳን ለምን መጣችሁ፣ ምንድን ነው የምታደርጊው አይነት። በፓስፖርት ይዘሽ ነው የምትዞሪያውን፣ እንዳትታፈሺ። እስካሁን እንዳልኩ ነው ዞር ዞር አላልሽም ምንም አንድ አደረገ ለማለት ቆይ እስኪ ገና ገና መድረሴ እኮ ነው፣ ነው ገና ያርኩት ነው ምጥፍራሽ ሲተፈከለ ገና ነው። ስለዚህ ውድድሩና ሽልማቱን ግራንድ አፍሪካን ረን በተለይ ዲኤምቪ ኤሪያ ላይ ቦታ ላይ ላላችሁ በዚህ እንግዲህ ሩጫ ላይ በየአመቱ በመካፈል ታቁታላችሁ እና በጉጉት ነው የሚጠበቀው የአሜሪካኖች ታላቁ ሩጫ ማለት ነው። ግራንድ አፍሪካን ረን ከአመት አመት በደንብ እየደመቀ የመጣ ይመስለኛል። የሰውም ቁጥር የሚሳተፈውም ሰው ቁጥር እየበዛ ሽልማቱም በደንብ ትልቅ ቦታ እያገኘ ባለፉት ሶስት እና አራት አመታት በየአመቱ እንዳየነው ነው እንግዲህ ድምቅ ነው የሚለው እዚህ አሜሪካ ውስጥ በተለይ ዴምቪ ኤሪያ ላሉ አበሾች ጥሩ አጋጣሚ ይመስለኛል፣ ለመሰባሰብም ለመጫወትም ለመገናኘት እና ተገናኝቱ ጥሩ ጊዜ ለማሳለፍ ጥሩ። ልክ የእኛ ታላቁ ሩጫ ማለት ነው። አዲስ አበባ ታላቁ ሩጫ በድምቀት ነው የሚከበረው፣ እንደ ፌስቲቫል ነው የምናከብረው። እዚህም አሁን ግራንድ አፍሪካን ረን እንደዛ እየሆነ ነው። ሩጫው፣ ሽልማቱ ጥሩ የመሰባሰቢያን ነው፣ ቆንጆ ጊዜ የማሳለፊያም ነው። በዚያውም ትልቅ ዝግጅት እየሆነ እየመጣ ያለ ነው። ከያም በየአመቱ እያደገ የመጣ ነው። በዘንድሮ እንግዲህ በየአመቱ እያደገ ነው አው በዘንድሮም ላይ በርካቶች በሩጫ ይሳተፋሉ። ከዛ በኋላ ቅድም ባልሽውም ጋሽ ማህሙድን ጨምሮ ጋሽ ማህሙድ ዘንድሮ ተሸላሚ ነው። በጣም አስደሳች ነው። በስፖርቱ እንግዲህ መሰረት ደፋር መሰረት ደፋር አለች። አዎ እርሷን እኮ ተሸላሚ ነው። በንግዱ ጆ ማሞካቻ የኢትዮጵያ አየር መንገድ ሥራ አስፈጻሚም ጋሽ መስፍን ይሸለማሉ። ሰይፉ ፋንታሁንም ይሸለማሉ። የኔ ነገር የኔ ነገር ቅድም እንዳልኩት ነው። ከቢኒያም አለመቻል ጋር ይገናኛል። በጎደለ ሙላ ነኝ። በጎደለ ሙላ ቅድም እንዳልኩት ማለት ነው። በጎደለ ሙላ ስለሆንኩ እንግዲህ እኛም በቦታው ላይ ለመገኘት እንሞክራለን። ቅድም እንዳልሽው ነው። ያስመጣል ብለሽኛል። ጋባዥ አለ እና እና አብረንም

ያለበት የሆነ ዘመድ ያስፈልጋል፣ ግድ ነው ታቃለ አለ በዛ ሆቴል እንዴ ግማግሚ ሰዎች እዚህ ላይ ያሉት እና ኦ ታውቃለሁ፣ ምንም ነው እነሱ ስለወኛሉ። እዚህ ስትመጣ እዚህ ስትመጣ እዚህ ያሉ አበሾች በቃ የሚንከባከቡበት ልክ ሁሌ ደስ ይላል እና እነሱንም በዚህ አጋጣሚ ማመስገን ያስፈልጋል ማለት ነው። አዎ፣ ይህን ሁሉ ዓመት ስንመላለስም የገባኝ ነገር በተለይ አሜሪካን ያሉ ኢትዮጵያውያን በጣም ደስ እንግዳ እንግዳ ተቀባይ የሚለውን ነገር በደንብ ታይዋለሽ እና እውነቱን ለመናገር፣ አዎ ለምትሰጡን ፍቅር ከልብ ነው የምናመሰግነው። እኔም እየመጣሁ ነው። ብቻዋን አደለችቀብድ ደሳትነ እቀብድ ለሚሰጡን ፍቅር አዎ እየመጣሁ ነው። አስቡበት። እና ብቻዋን አደለችም። ይህ ዝግጅት ቅድም እንዳልሽው የቤተሰብ ጊዜ ነው፣ የመገናኛ ጊዜ ነው። በዚህ ዝግጅት ላይ ይህን ዝግጅት መሬት ላይ እንዲወርድ በተለይ አንበሳውን ድርሻ ለተወጣው ለዶክተር ጋሻው በዚህ አጋጣሚ ምስጋና ማቅረብ ፈልጋለሁ። ትልቅ ስራ ነው፣ ዶክተር ጋሻው እየሰራ ያለው ለተከታታይ ዓመታት እንዳልነው፣ ይሄ ሩጫ ከሩጫም በላይ ነው። መሮጥ መሰባሰብ ብቻ ሳይሆን ትኬት ይሸጣል ከቲሸርትም ከሌላም ከሌላም ነገር ያ የሚገኘው ገቢ በየአመቱ ለተለያዩ ኢትዮጵያ ውስጥ ላሉ የበጎ ስራ ለሚሰሩ የእርዳታ ድርጅቶች ነው የሚሰጠው። እና ይሄ በአንድ ድንጋይ ሰባት ወፍ አይነት ነገር ነው። በጣም ደስ ይላል። ለዚህ ሁሉ ስራ የአንበሳውን ድርሻ የሚወስደው ዶክተር ጋሻው ስለሆነ አሁን እኮ ታዲያ አዲስ አሜሪካ ላይ መቀጠል ይችላል። ምክንያቱም ታደላ ሰፋ ከሚኒሶታ ይመጣል፣ ፀገነት ከዚህ ሄዳለች፣ እኛም እንግዲህ እንመጣለን። ሰመራል። ስለዚህ ለሶስት ነው የምንፈልጠው። ታዲለኛ ገዜ ታዲል ታዲል ተፈላጭ ነው እኮ ታዲል። ለሶስት ዶላሩ ታዲጋ ነው ታዲ ሰምታል። በዚህ ዝግጅት ያው ቀድሞ ማለት ቀድመን መናገር አልነበረብን። አይ መናገርም አለብን፣ ይዘጋጅ እንጂ እሱም ብለን ነው የምንሄደው። ያለውን ጥሪት አውጥቶ ያምጣ እንጂ። አዎ ክሬዲት ካርድም እንደዚህ መበደርም ካለበት ተዘጋጅቶ ይጠብቀን። በጣም እናመሰግናለን ጸጊ። እንደ ዲያስፖራ ምን ዘፈን እንጋብዝሽ? እንደ ዲያስፖራ የጋሽ ማህሙድ ጋሽ ማህሙድ እንግዲህ በዘንድሮ ተሸላሚ ስለ ጋሽ መሐሙድ ሙዚቃ ቢሆን ደስ ይለኛል። ያው እንግዲህ እኛም እንጋብዝሻለን። ታዲያ ጸጊ ከአሜሪካ ስለ ፕሮግራሙ ስለ ሰጠሽ መረጃ ከልብ ነው የምናመሰግነው። መልካም ቀን ብያለሁ። ጸጊ ወደ ፈለጣሽ፣ ወደ ፈለጥ እንዴት ነው? ደስ ይላል። ደስ ይላል። ለብስ እስካሁን ለአንድ ጉዳይ አምስት ደቂቃ ትንተና አልሰጠም። የቅድሞ ኳሱን አራት ደቂቃ ከምናምን ከዛ በኋላ ሶስት ደቂቃ ከምናምን ውጭ ስላሉ አሜሪካ ስላሉ ኢትዮጵያውያን ደግነት ግን ሲያወራ ሰምተዋል። ልቡን ልባቸው ማይነት ያስታውቃል። ይህ በመቅዶኒያ ላይ እኮ በጣም ትልቅ ገንዘብ ያገዙን እኮ አሜሪካን ያሉ ኢትዮጵያውያኖች ናቸው። እውነቱን ለመናገር እኔ በአሜሪካን አገር ኑሮ እንዴት እንደሆነ ግልጽ ነው ማለት ቀልዶ ገንዘብ ማግኘት የለም ሰርተሽ ለፍተሽ ነው ግን ደግሞ አዎ እዚህም እንደዛው ያ ለየት ሰዓቱም ብዙ ነው እዛ ደግሞ የሚሰሩትም ሰዓት ደግሞ ብዙ ነው ምናልባት አስራ አምስት አስራ አራት አስራ ስድስት ሰዓት የሚሰሩ አሉ በጣም አዎ ያው በለፋሁ ልክም ታገኛለ ከዛ አንጻር ነው እና ስላደረጋችሁልን ነገር ጥሩ ነው። እየመጣን ነው፣ እየመጣው ነው። የተዘጋጃችሁ ነው ምንም ለነገሩ ጸጊም ራሱ ው ጨርሳ ነው የምጠብቅ እያላችሁበት ጥሩ ጊዜ። እስኪ ስፖንሰሮቻችን እና መስገ-